ይቀየር እንደዚህ ጉታ ድራ ያለው ወንዶች ራሱ እንዴት እንዳያስጠለኝ እንደው ብሮ ምንድን ነው? ምን ሆኖ ነው ግን እንደዚህ የሚጨማለቀው አሁን ማለት ነው። በዚህ ልጅ ደውል። አሁንም ደውላ የምታገኝ ከሆነ

ይህ ልጅ ጤነኛ ነው ብለሽ ነው የሚታስቢ? ሀይሚ ራሱ ጤነኛ ናት? ለዚህ ልጅ መደውል ወይ ራሷ አንዴ ምንድን ነው የሚያስጨንቃት? እሷንማፋ ሆነ፣ የራሱ ጉዳይ ስዙም ብሎ ፎቶ አይቶ ወይ ያፍቅራት አለ ምናምን ጎዳ

ነበይ ወንጀለኛ እውነት ማይመስል ነገር። ለምንድን ነው የሚታወሩ? ሌላ ነገር እናወራ። የኮ ውሸት ነው። አልደወለች ልጅቷ ያለው ይሆናል ግን ብቻ ቪዲዮ ነው እኮ ነው

አሁን እሱ ማድረግ ያላችሁ ነገሮች አለ። ያን ነገር ህዝብ የምናቃለን አይደል? ስለዚህ አሁን እንደዚህ ማድረግ አንድ ላይ መኖር ራሱ ይከብዳል። ግን ሁለቱም ተማምኖ፣ ሁለቱም በንጽህናችሁ ልብ ነው እየኖሩ ያሉ። ግን ሆኖ ደግሞ አንድ ላይ ለመተኛት ግን እኔ ሌሎቹ ቢሆን ይተኛሉ ብዬ አስባለሁ። ግን እንደዚህ አይነት ነገር የሚደረግ ሰው አይደለም። በክብር ድርድር ማቅረብ ልጅ ነው፣ እግዚአብሔር ነው። ሴት ከሴት ልጅ በላይ ራሱ የሚጠበቅ ጫባ ነው። እና እኔ ትንሽ እንትን ያደረገብኝ ነገር ምንድን ነው ቤተሰቡ ጋር ወይ ቀለበት ወይ ፍቅር ገልጾ ቤተሰቦቿ

ደስ ነው ብለኝ። አረ አውሩ እናንተ። ምንድነው? ብቻ ለፍልፋላችሁልኝ። ብቻሽን እኮ የሆነ እኮ ጨርሰሻል። አውሪ አውሪ። ምን አስታይ ትሰራለች። ሽሽን በዛ

አንድ ላይ አይደለም እየተባሉ ከዛ፣ እሷም ከላይ ናት ፎቅ ይዛ ነው እየተኖረች ነው እያሉ

በጣም በጣም ከምንም በላይ ክብር ይፈልጋሉ አሉ። ስለዚህ እንደዚህ አይነት ነገር አይሰራም። በጣም በጣም ጥንቃቄ ነው አሉ። አቤቱ፣ ስለዚህ ያን ነገር ስላለ በምንም ተአምር ለምን አስር አመት አይኖሩም?

እንደዚያ አይነት ነገራት ውስጥ አንድ ቤት ሆኖ ፍቅረኛና ጎደኞች ሆኑ ብሎ አንድ ቤት እየኖሩ ችግር የሚያመጡ ሰዎች፣ ያለ እድሜው ልጅ የሚያመጡ ሰዎች፣ በደንብ ሳያፈቃቅሩ በደንብ የፍቅር ውስጥ ሳይገቡ ቶሎ ብሎ ወደ ስራው ስለሚሄዱ ሰዎች ናቸው። ስራችሁ በስርአት ስሩ፣ በትክክል አግባብ ቢሎ ነው የተናገሩት። ወይ ወንጀለኛ

እና ብዙ ሰው ብዙ ሰው አሁን አንድ ቤት ላይ ያለው እና ምንም ብሎ ኮሜንት ላውላ አለ አው እየተጻፈ ነው። አንድ ላይ አትታኝ ለምን አታድሩ ለምን አትኖሩ እያለ ብሩኬ፣ በምንም ታምር አደርግም እንደዚህ አይነት ነገር እሱ አግብቶ ነው እንጂ በምንም ታምር ቢሞት አደርግ እንደዚህ አይነት ነገር ውስጥ አይገባን ብዬ ነው የምናስበው። እያለን ነው እኛ ገባሽ? ቢሞት ምክንያቱም ቻኪና ነው። እግዚአብሔር ባኪ እኮ ማቅ እኮ ነው እንደ ብሩክ ያለው እንደ ብሩክ ያለው ልጅ ማለት ነው። ሚዲየም ቢሰጠች ትስረቻል በቀን በቀን እኛ አሁን ብንሻ ይችላሉ። ግን እነሱ አሁን የቤተሰብ ጉዳይ ምናልባት ካለው፣ ያው ሰርተን ተለውጠን፣ በኋላ በኋላ ይሄ ነገር ብናስብ አሪፍ ነው ስሉ እውነት ነው። ግን አሁኑ አይመችም፣ ትክክል አይደለም። ይሄ መንገድ ይሄ ፋሉን እንዝጋ ካለው ይመቻችሁ። እኛ ምንጨነቀን? ብቻ ጭቅጭቅ እንዳይኖር

ሀይሚዬ፣ አይከብድሽም ጉለጬ? እንዴ ከፈለሽ ማለት ነው። እኛ ለምንድን ነው የምንጨራረሰው? አዎ፣ እኛ ሁለቱም አንድ ላይ ከሆኑ ለምን እንጨንቃለን? ሁልጊዜ ለምን ሶገ እንጣላለን? እንዴ እኛ በጭንቀት አንፈልግም እንጂ አንድ ላይ የሚሆን ከፈለጉ ከሆነ ሁሉኑ በቃ። እንዴ ምንድን ነው እኛን ታስቸግሩ? እናት ደግሞ አንሆንም እንደዚህ ነው። እኔም ማለት ነው፣ እኔም ማለት ነው። ለምን መሰላችሁት? እኔ ማለት ነው እንደኔ ቢሆን ደስ የሚደኝ ሁለቱም አንድ ላይ ቢሆኑ አይጣሉም ነው። ቢጣሉም እንለያየን ምናምን የሚባል ነገር አይኖራችሁም። ቢጣሉም ገደባችሁን አውቀ ይታረቃሉ። እግዚአብሔርን ሁለቱም አንድ ላይ ቢገናኙ ማለት ነው። እግዚአብሔርን እሱም ሌላ ጋ ማሄድ አይችልም። እሱም እሱ ሌላ ጋ ማሄድ አይችልም ማለት ነው። አንድ ነው አሁን ማለት ነው። አሁን አንድ ፍጥረት ነው እሱ ቻይ ነው ካላው አሁን ብራዬ ዛሬ ያለው ነገር ከሰማችሁ ከሆነ ምናልባት እኔና አንቺ ሁሉ ጊዜ ያን ግባቦም በነገራችን ላይ እንጣላለን ያ ጊዜ ደግሞ ብንለያይ ብሏል። ሰው እንደዚህ ብሎ አይደለም ሚገባ። አንድ ነገር ላይ ወስኖ ነው በቃ፣ ሁሉም ነገርም ለኔ ትሆናለች ይሆናል ተብሎ ነው እንጂ ሰው ዝም ብሎ በኋላ ልንለያይ ይሆን ይችላል ምናምን ይሄ አይካሄድም። ሚሆን ከሆነ በውሳኔ ነው በቃ መሆን አለበት አይ ለአንቺ ባልሽ ነኝ አንቺም የኔ ምስትነሽ ብሎ በማተብ ተመጥቶ ነው እንጂ እንዴት እንደዚህ አይነት ነገር አይወራም። ያው ይህን ማውራት የፈለገ ብሩክ የለም እንደሆነ ታውቃለሽ። አንደኛ ላይ የሁለቱ ቢሊያ ያለ አንደኛ ላይ ልክ ነሽ እኮ አሁን ለምሳሌ አሁን ሩተና ብርሽን አስቢበት። ልጅ ማጸኗ ላይ የሁለት ወር ልጅ እያለ እኮ ነው እሱና ውድ

ይመጣል አዎ። እንደዚህ ነገር እኔ ባይፈጠር ደስ ይለኛል። እኔ ግን ቢፈጠር ደግሞ አይለያዩም እና እስከ እስከ ፍጻሜ ድረስ የፈለገ ነገር እነሱ ቢመጣ የፈለገ ነገር ቶሎ ይታረቃሉ። ምክንያቱም በፍቅር ስለታሰሩ አንጀታቸው እንትን አይሆኑም ግን አሁን ደግሞ ሲያስብ ደግሞ

እኔ ባለፈው ብሩክ የማጣ ወደ ሄዳለሁ ስል እንዴት ነው የደነገጥኩ? ለመውለድ እላለችም። እኔ ኢትዮጵያ እምሄድበት ጊዜ መቼ ነው እያለሁኝ ኢትዮጵያ ስሄድ ድረስ ቢጋቡ ወይ ቢጋቡ ሰርጋችን አይነበር እላለሁ።

ስለዚህ ማለት ነው አንሄ አሁን ማለት ማንድ ላይ ማኖር ባጣ አሁን ማለት ነው ሲም ድንግራችሁ አሁን እሱ ማለት ነው ይሄን ቤተሰብ እንደዚህ ብሎ እሱን አክብሮ ልጃችሁን አሳልፎ ከሰጡ እሱ ደግሞ እነሱ እንደሰጡ ደግሞ በክብር እነሱን ውለታ መልሼ በክብር እንጂ ማገኛት አለበት። በዚህ ብሎ መንገድ አገኝ ብሎ እሱ ምልክኛ ነው ተቃላችሁ በክብር የሚሞት ነውና እሱ አሁን እግዚአብሔርን አሁን እሱ እሱ ቦታ ሆናችሁ ስታስቡ እንደዚ ነው። አሁን እናትና አባት እንደዚህ ከፈቀዳችሁ፣ እኔ ደግሞ እንደዚህ ተንካሻ አድርጌ አይደለም። የእነሱን ክብር የሚመልሱ ብለው እንዴት ነው የሚያደርጉ? አሁን ሽንግልና ይለካል። እየተላመዱ በፍቅር ውስጥ እየገቡ ይመጣሉ። ሁለቱም አንድ ቤት ከሆነ እኮ አይችሉም